ሰላም ጤና ይስጥልን። ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ ና ፓርቲ ለመጪው ምርጫ ኢትዮጵያዊነትን በማቀንቀን ስትራቴጂ ነድፎ ለመንቀሳቀስ መወሰኑን አንድ ሰነድ አመለከተ። ለአንከር ሚዲያ በደረሰ ሰነድ ላይ እንደተገለጸው ብልጽግና ፓርቲ ከብሔር በተሻገረ ኢትዮጵያዊ ማንነትን በማቀንቀን መጪውን ምርጫ ለማሸነፍ ትኩረት ሰጥቶ እንደሚንቀሳቀስ የሚያመለክት ነው። የሰሞኑ የአብይ አህመድ ተከታታይ መግለጫዎችም ኢትዮጵያዊነትን በማጉላት ብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ሆኖ ነው በምርጫው እንዲቀርብ ለማድረግ ሰፊ ስራ ለመስራት መታቀዱን ለማንጸባረቅ እንደሆነም ተመልክቷል። ሰሞኑን አብይ አህመድ ኢትዮጵያዊነትን በተመለከተ የዛሬ ሰባት ዓመት አካባቢ የኢትዮጵያ ሕዝብ ተቀባይነት እንዲያገኝ ያደረገውን ኢትዮጵያዊ ትርክትን መልሶ ለማስተጋባትም የተፈለገው በዋናነት መጪውን ምርጫ ታሳቢ ተደርጎ እንደሆነ ነው፣ ባገኝነው ሰነድ ላይ የተመለከተው። የአማራ ፋኖ በየአቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች እየደረሱ ነው። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአማራ ፋኖ ጎጃም እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። በእርግጥም አብይ አህመድ ዛሬ ላይ ስለ ውድቀቱ በትክክል እስካሁን የተረዳው ይመስለናል። ያው አውቆ የተኛን እንደሚባለው ሆኖ እንጂ በደንብ ስልጣኑ እየወለቀ እየረገበ እየፈረሰ እንዳለ ተረድቶታል። አሁን የበለጠ መርዶ የሰማበት ዕለት ነው ማለትም እንችላለን። እና ይህንን አጠናክሮ የበለጠ መግፋት ይገባል። የደህንነት ምክር ቤቱ ሰሞኑን፣ በቅርቡ ማለት ነው ስብሰባ አድርጎ ነበረ። አጠቃላይ ግምገማ በማካሄድ በአዲስ አበባ ሕዝባዊ አመጽ ሊፈነዳ ይችላል፣ ትልቅ የህዝብ ንቅናቄ ሊፈጠር ይችላል፣ የሚል ስጋት እንዳለውና ይህንን ስጋት ከወዲሁ ማስተንፈስ ካልቻልን አዲስ አበባ ላይ በሚከሰተው ብቻ የብልጽግና መንግስት ሊፈርስ እንደሚችል የብሔራዊ ደህንነት ምክር ቤቱ መገምገሙን ነው የሰማ ነው። በዚህም በተለይም ደግሞ በአዲስ አበባና በሸገር አካባቢ ያለውን ሁኔታ ከምን ጊዜውም በላይ ትኩረት በመስጠት በተለየም የሰራዊት መዋቅር ቁጥጥር ስር በማድረግ የሚመጣውን የህዝብ ማዕበልና የህዝብ ቢተኝነት ማስቆም እንችላለን የሚል ውሳኔ ላይ ደርሰው ተስማምተው፣ እንግዲህ ይሄ የተባለውን ልዩ የመቺ ነው እርምጃ የሚወስድ ነው የሚገድል ነው የሚያስር ነው ይህንን ጦር አቋቁመዋል ከተለያዩ የጸጥታና የደህንነት ኃይሎች ውስጥ ነው የተውጣጣው። ከመከላከያ ሚኒስቴር ከመከላከያ ሰራዊቱ ማለት ነው፣ ከፌዴራል ፖሊስ፣ ከኦሮሚያ ክልል የተለያዩ የጸጥታ አደረጃጀቶች እንደዚሁም ከፌዴራል ፖሊስ፣ ከብሔራዊና መረጃ ደህንነት ከተለያዩ እንደዚሁም ከሪፐብሊካን ጋርድ ጭምር የተውጣጣ አንድ ልዩ የተጠናከረ ሰራዊት ተዘጋጅቷል። ይህንን ሰራዊት የሚመራው ሌትናንት ጄኔራል ሹማ አብደታ ነው። ሹማ አብደታ አሁን ባለው የአብይ አህመድ ጀነራሎች ደረጃ በታማኝነትና አብይ አድርግ ያለውን በማድረግ በጨካኝነቱም ተወዳዳሪ የሌለው ሰው ነው። ታማኝም ነው። አብይ ከማንም በላይ ለዚህ ሰው ትልቅ ቦታ እንዳለው ነው የሚነገረው። ይህን ሰው ነው የዚህ ልዩ መቼና እርምጃ የሚወስድ በአዲስ አበባና በሸገር እንዲሁም በአዲስ አበባ መቶ ኪሎ ሜትር ራዲየስ ውስጥ በልዩ ሁኔታ የተደራጀውን ሰራዊት እንዲመራ የተደረገው እንግዲህ። ይሄ ከውድቀት ያስጥላል ወይ ነው አብይ አህመድ ነገሩ ገብቶታል። የህዝብን ቢተኝነት እየመጣ እንዳለ ህዝብን ቢያለ እንዳለ ነገ ከነጎዲያ ከምንድን ነው ጫካ ውስጥ ካሉት የታጠቁ ኃይሎች በፊት እንደውም ፈጥኖ ስርዓቱን ሊፈትንና ሊነቀንቆ የሚችለው የህዝባዊን ቢተኝነት እንደሆነ ተረድቶታል። ይሄ ደግሞ አዲስ አበባ ላይ ይፈነዳል በሚል አዲስ አበባና ሸገርን ማዕከል ያደረገ ነው አሁን ቁጥጥር እየተካሄደ የሚገኘው። በዚህም ማንኛውም የፖለቲካ ፓርቲ እንቅስቃሴ በተለይም ደግሞ ራሱ የገዢውን ፓርቲ ብልጽግና ጭምር አመራሮች በዚህ በ100 ኪሎ ሜትር ራዲየስ ከፍቼ እስከ በዚህ በኩል እስከ ዝዋይ ባቱ፣ እስከ ወሊሶ እነዚህ አካባቢዎች ውስጥ ያሉ ማንኛውም የፖለቲካ እንቅስቃሴዎች። ተጠሪነታቸው በዚሁ በሹማ አብደታ ስር እንደሚሆንና ስብሰባም ጭምር እሱ ካልፈቀደም እንደማይካሄድ ነው የተገለጸው። ምናልባት አስቸኳይ ጊዜ አዋጁ በይፋ ሳይታወጅ እነዚህ አካባቢዎች በኮማንድ ፖስት ስር እንደሚሆኑ ነው የተነገረው። ገለታው የፈለገ ሰራዊት ብታቆም ንጉሥ በሰራዊት ብዛት አይተርፍም እንደሚባለው አብይ እየመጣ ያለውን የህዝብን ቢተኝነት ማስቆም ይችላሉ። እንግዲህ ገለታው ምንድነው ጭንቀት የወለደው ነው ማለት ይቻላል። ሲጨንቅህ የምታደርገው ነው። የጨነቀ ለታ ብለንም ልንወስደው እንችላለን። የሚችለውን ሁሉ ለማድረግ ነው እንግዲህ። በብሔራዊ የደህንነት ምክር ቤት የተስማሙት ማንኛውንም አይነት እርምጃ ወስደን ይህንን ሊመጣ የሚችለውን የህዝብ አመጽ ማስቆም አለብን የሚል ነው። እንግዲህ ነገሮች እየገፉ ነው የመጡት። በተለይ መስከረም ወር ላይ ስጋት አለ። መስከረም ወርም በስጋት እንዲያዩ ያደረጋቸው ብዙ ነገሮች ይለወጣሉ። የደሞዝ ጭማሪውን ተከትሎ የሚመጣ አጠቃላይ ቀውስ አለ። በነገራችን ላይ ብዙ ኢኮኖሚ ባለሙያዎችም እየተናገሩ ነው። ይሄ የደሞዝ ጭማሪው በረከት ሳይሆን መርገምት ነው ይዞ እየመጣ ያለው ብዙ ነገሮችን ያመሰቃቅላል። ከወዲሁ ያው የዋጋ ጭማሪዎች በብዙ ምርቶች ላይ እየተከሰተ ነው የሚገኘው። አብዛኛው የህብረተሰብ ክፍል ይህንን ሊቋቋም በማይችልበት ደረጃ የኑሮ የእያንዳንዱ የሸቀጥ ምርት ዋጋ በከፍተኛ ደረጃ ይጨምራል። ያንን ተከትሎ ሊመጣ የሚችል የህዝብ ቅሬታ አለ። አሁን ያለው በራሱ ሊፈነዳ የደረሰ ነው። ምናልባት መስከረም ላይ የሚመጣውና ሌሎች ተከትሎ የሚመጡት ወራት ላይም የሚከሰቱት ማህበራዊ እና ኢኮኖሚያዊ ቀውሶች ይሄ ያበጠውና ሊፈነዳ የደረሰውን የህዝብ ቁጣ ምናልባትም በቀላሉ እንዲፈነዳ ሊያደርገው ይችላል። ያንን ፈርተውታል። መፍትሄ የለም። ሁለት ነገር እናደርጋለን ነው። አንዱ በፕሮፖጋንዳ ነው። አሁን አብይ አህመድ እያደረገ ያለው ብልጭልጭ ነገር እያሳየም፣ አዲስ አበባ ዙሪያዋን አሁን ምናልባት ዜና ላይ ላይ የሚያቀርብ ነው ነገር ነበር በአንከር ሚዲያ ላይ በአዲስ አበባ ዙሪያ አርሲ፣ ሸዋ እነዚህ አካባቢዎች ከአዲስ አበባ በብዙ ርቀት ላይም ያሉ አይደሉም። እነዚህ አካባቢዎች ላይ መጠነ ሰፊ የሰላም እጦት አለ። ያ የሰላም እጦት ከጊዜ ወደ ጊዜ እየጨመረ መጥቷል። አሁን እንደ ሰማነው አርሲ ውስጥ ከሀምሳ በላይ በላይ የአብይ አህመድ የማን የኦሮሚያ ክልል ልዩ ኃይል አባላት ናቸው በደፈጣ ጥቃት የተገደሉት። ሃምሳዎቹም በሙሉ በሁለት አይሱዙ ተጭኖ ሲሄዱ የነበሩት ያለቁት። ስለዚህ መቆጣጠር አልቻለም። አብይ አህመድ አዲስ አበባ በትንሽ ኪሎ ሜትር ርቀት ላይ ያለውን የሰላምና የደህነት ሁኔታ መቆጣጠር አልቻለም። እንደ ሰማነው ከሆነ ቀንቀን የመንግስት ኃይሎች፣ ማታ ማታ አማጽያን ናቸው ከተሞቹን የሚያስተዳድሩት መጥተው ገብተው ግብር ሁሉ ይቀበላሉ አሉ አንዳንድ ቦታዎች ላይ። ስርዓት አልበኝነት ከልክ በላይ ሆኗል። ስለዚህ ይህንን በዚህ በፕሮፖጋንዳ እንሸፍኗለን የመጣውን የህዝብ አብዮት የአዲስ አበባን ብልጭልጭ ነገር በማሳየት የአዲስ አበባን ዘንባባና አምፖል በማሳየት የህዝቡን አይምሮ እንሰርቃለን እንሰልበዋለን ብለው የጀመሩት የፕሮፖጋንዳ አካል አለ። አሁን ደሞ የአባይ ግድብንም እንደዚሁ ግርግር ተጀምሯል ና አብይ አህመድ ወገባቸውን አስረው የህዝብን ትኩረት ያስቀይሳል እየመጣ ያለውን የህዝብንም ቁጣ ያስተነፍሳል ብለው የወሰኑት አንድም ይሄ ቀደም ሲል እየመጣ ያለውን የህዝብ አብዮት፣ የህዝብ ንቅናቄ፣ የህዝብ አመፅ አቅጣጫ ለማስቀየስ ትኩረት ለማስቀየስና በእነዚህ ፕሮፖጋንዳዎች የሰውን አእምሮ ጨምድዶ ለመያዝ እንደሆነ ምንም ጥርጥር የለውም። ያ ይሳካ ላይሳካም በሂደት አብረን የምናየውና ይሄን ግድብ በተመለከተ እንግዲህ በዚህ ደረጃ በአፍሪካ ትልልቅ ፕሮጀክቶች በአሁን ሰዓት የሚከናወኑትን በተመለከተ አንድ ዳታ እየተመለከትኩ ነበረም። አዎ በእርግጥ ከአስሩ ትልልቅ ፕሮጀክቶች ውስጥ የአባይ ግድብ ይገኛል። ነገር ግን ከአባይ ግድብ የበለጠ በብዙ እጥፍ የበለጠ ግድብ አሁን ዲሞክራቲክ ኮንጎ ሪፐብሊክ እየተሰራ ነው። በዚህ ደረጃ እንደው ጩኸት የለም እንደዚህ ያዙን ልቀቁን እንደ አየር እስክናጣ ድረስ በፕሮፓጋንዳ የተደረገበት ሁኔታ በዲሞክራቲክ ኮንጎ ሪፐብሊካ አናይም። በሌሎችም እንግዲህ ትልልቅ የባቡር የተለያዩ ፕሮጀክቶች በጣም ከፍተኛ ሜጋ የሚባሉ ትልልቅ ፕሮጀክቶች እየተሰሩ ነው። እንደውም በደረጃ የአባይ ግድብ ስምንተኛ ላይ ያለ ይመስለኛል። ሌሎቹ በጣም ከፍተኛ በጀት ያላቸው ከፍተኛ አቅም ያላቸው ናቸውና እኛን በዚህ ደረጃ ከበሮ የምንደልቅበት አዎ በእርግጥ ስለሌለን፣ ያለንን ልናወድስ፣ ልናመሰግን ልንኮራበት እንችላለን። ግን ለፖለቲካ መጠቀሚያ ይሄ የሕዝብን ቁጣና አመጽ ማስቀየሻ ለማድረግ በዚህ ደረጃ ሲመጡ ደግሞ በልኩ እንዲነገራቸው በልኩ እንዲያደርጉት መደረግ ያለበት ይመስለኛል። ምናልባት ይህችን መስከረም በእንደነዚህ አይነት ግርግር አልፋለሁ ብሎ ድግስ ደግሷል፣ ገለታው ይሄስ ቢሆን የህዝብን ቁጣ ሊያበርደው ይችላል ወይ? ከዚህ ምን ያተርፋል? ቀደም ሲል እንዳልከው ነው። ኤሌክትሪክ ውስጥ ቢመጣ ለኢትዮጵያ ህዝብ የሚሆን ነው። አብይ አህመድ አሁን እኮ ገና ኤሌክትሪኩ በደንብ ሳይወጣና ሳይመረቅ ጆሮ ግንዱን ብሎታል እኮ ሸጦታል። ብዙዎቹን ሰሞኑን እየሰማው ነበር። በአማራ ክልል ወደ ኮምቦልቻ አካባቢ እንግዲህ ኮምቦልቻ የኢንዱስትሪ ትልቅ መንደር አለ። አብዛኞቹ ፋብሪካዎች በኤሌክትሪክ ኃይል አቅርቦት እጥረት ምክንያት ተዘግተዋል። ዘግተው ወጥተዋል። ብዙ ቦታዎች እንደዛ እየሆኑ ነው። ፋብሪካዎች እየተዘጉ ነው። ኢንዱስትሪዎች መንቀሳቀስ አልቻሉም። በፊት የነበሩት ከጫዋታ ውጪ እየሆኑ ነው ያሉት። ይህንን እንኳን ማስተካከል የሚችል ቢሆን አንድ ነገር ነው። ሸጦ በሚገኘው ዶላር ድሮንና ጥይት እየገዛ መልሶ ህዝባችንን ለሚጨፈጨፍበት ለዚህ ጉዳይ የኢትዮጵያ ህዝብ እውነት ለመናገር በረከት መጣልኝ ብሎ የሚጠብቀው አይደለም። ትልቅ እዳን የመጣበት ትልቅ መርገምት ነው እየመጣበት ያለው። ከአባይ ግድብ ጋር በተያያዘ ምናልባት ተስፋ የሚያደርገው ነገር ካለ በሂደት እናያለን። እስካሁን ባለው ነገር ግን አብይ አህመድ ይህንን ግድብ ለውጪ አቅርቦት እንጂ ለሀገር ውስጥ ፍጆታ እንደማያውለው በብዙ መረጃዎች የተጋለጠ ይገኛል። ወደ ጎጃም ደውለን በእለቱ ያሉትን የተለያዩ ወታደራዊ እንቅስቃሴዎችን በተመለከተ ከአማራ ፋኖ በጎጃም የዙግነት ኃላፊ ከአርበኛ ማርሸት ፀሐዩ ጋር ቆይታ እናደርጋለን። በጣም ነው የማመሰግነው። እንግዲህ የድል ወሬም ሰምተን ነው መረጃውን ለማጣራት የደወልኩት። እንደው አርበኛ ማርሸት ምን አለ አዲስ ነገር፣ ባለፉት ሁለት ቀናት በቀጠናቸው የተከሰቱ ወታደራዊ እንቅስቃሴዎች ካሉ አመሰግናለሁ። መሳይ እንግዲህ የአማራ ፋኖ በጎጃም በየቀኑ በየአውደ ውጊያው በጠላት ላይ ከባድ ሰብዓዊና ቁሳ ጋራ ነው የሚገኘው ከሰሞኑን በበርካታ ወደ ውጊያዎች እጅግ በጣም ብዙ ቁጥር ያለው የጥላት ሰራዊት መደምሰስ ችሏል። መሳሪያ ጭምር መማረክ የቻለበት ቁሪ ሰርቷል። በዛሬ ሁለትም የአማራ ፋኖ በሁለት ክፍለ ጦሮች ሶስት አውደ ውጊያ አድርጎ በርካታ ቁጥር ያለው የጥናት ኃይል ሲደመስስ በርካታ ቁጥር ያለው መሳሪያ ጭምር እንደዚሁ መማረክ ችሏል ማለት ነው። እንግዲህ በመጀመሪያ በጠዋት የጀመረው አውደ ውጊያ ከሶስተኛ ጎጃ ሄድ ሙሉ መሳሪያውን የማረከበት ተተኳሹን የማረከበት ና ሞባይል ስልካቸው ሳይቀር ዱርቤት ከተማ ውስጥ የሚገኘውን ጥናት ደምስሶ ሙሉ መሳሪያውን ተተኳሹን ጭምር የማረከበት ገድል ነበር የተሰራው። በዚህ አውደውጊያ እንግዲህ በርከት ያሉ የሻምበል አመራሮችን ጨምሮ የተማረኩበት የተገደሉበት፣ ክላሽንኮቭ፣ ሌላ የመሳሪያ አይነቶች፣ ኋላቀር መሳሪያዎች፣ በሺዎች የሚቆጠሩ ተተኳሾች እንደዚሁ የተማረኩበት አውደውጊያ ነው ይሄ። የአቤ ጉበኛ ብርጌድ የሰራው ገድል ነው። ሁለተኛው በዛሬው ዕለት እንግዲህ አማራ ፋኖ በጎጃም የስድስተኛ ቀን ጌታ የፍታ ክፍለ ጦር ደንበጫ ከተማ መሀል ከተማ በመግባት ሙሉ ከተማውን ሙሉ በሙሉ በመቆጣጠር አንድ ሬሽን የጫነ ከባድ መኪና ማርኳል። አስራ ስድስት የአረመኒያውን አገዛዝ ሰራዊት ከእነ ህይወታቸው ማርኳን፣ ስልሳ የነፍስ ወከፍ መሳሪያ አብዛኛው ጥቁር ክላሽ የሆነ ስልሳ ክላሽንኮ መሳሪያ ማርኳን፣ ከመቶ በላይ የሚሆን የእጅ ቦምብ ማርኳል። በርካታ ቁጥር ያለው በሺዎች የሚቆጠሩ ተተኳሽ ማርኳል። በርካታ ቁጥር ያለው የጠላት ኃይል ደምስሷል። አራት ምሽግ በመስበር እንደዚሁ የደንበጫ ከተማ አስተዳደር በአጠቃላይ የነበሩ ቁሳ ቁሶችን ብልጽግና የሸለማቸው ዋንጫ ሳይቀር በማውጣት በመማረክ አጠቃላይ ደንበጫ ከተማ ውስጥ የነበረውን ጠላት መደምሰስና መሳሪያውን ሙሉ በሙሉ መማረክ ተችሏል። መሳይ እንግዲህ በዚህ ያው ደውጊያ ለየት የሚያደረገው ያው ደንበጫ ከዚህ በፊትም ታሪክ በመስራት የሚታወቅ በተደጋጋሚ በጠላት ላይ የማያዳግም እርምጃ በመውሰድ በተደጋጋሚ በርካታ ቁጥር ያለ የነሱ ወከፍና የቡድን መሳሪያ በመማረክ የሚታወቅ ብርጌድና አካባቢ ነው። ዛሬም የደገመው ያን ታሪክ ነው። ስለዚህ ዚህ አካባቢ ያለ የአረመኔው አገዛዝ ሰራዊት እጅግ በጣም በብዙ የተመታበት የተደመሰሰበት አካባቢውን ጥሎ የሸሸበት የሚያደርጉበትና የማያገግምበት ደረጃ የደረሰበት ቁመና ነው ያለው። ሶስተኛዋ ወደ ውጊያ የበላይ ዘለቀ ብርጌድ እዚያው ስድስተኛ ክፍለ ጦር አማኑኤል ከተማ ማለት ነው። እዚያው ወደ ደንበጫ አቅጣጫ ይንቀሳቀስ የነበረን ጥላት መንገድ ላይ በደፈጣ በመምታት ከፍተኛ ቁጥር ያለው ሰብአዊ ኪሳራ እና ቁሳዊ ኪሳራ ማድረስ ተችሏል። የአማራ ፋኖ በጎጃም በዛሬ ሁለት በሶስቱ አውደ ውጊያዎች ያደረገው ተጋር ነው ይሄን ይመስላል። አርበኛ ማርሸት እንደው ጠቅለል ተደርጎ ሲታይ አሁን በአብዛኛው የማያቸው ምርኮኞች መደበኛ የመከላከያ ሰራዊት ነው። ከዚህ ቀደም ሚሊሻዎችም ሌሎች የአድማ በታኝም ከፊት እየተሰለፉ የምናያቸውና የሚማርኩበት ሁኔታ ነበር። አሁን በተለያዩ አውደ ውጊያዎች መደበኛ ሰራዊቱ መከላከያው ነው በብዛት እየተማረከ የሚገኘው ። ሰራዊቱ እየፈረሰ ነው ማለት እንችላለን። በዚህ ደረጃ በብዛት በየአቅጣጫው የአይነት ምርኮና ሽንፈት በአገዛዙ ላይ ሲደርስ ምን ማለት ነው የሚቻለው? በትክክል መሳይ የመጀመሪያው ነገር በረጅም ጊዜ መከላከያ ቤት ውስጥ የቆየውና ልምድ ያለው ወታደር ያለቀ መሆኑን በእኛ ኃይል የተደመሰሰብ ከርቶ ተበትኖ ተደምስሶ ያለቀ መሆኑን ያሳያል። ሁለተኛው የአድማበትንና ሚኒሻ የሚባለው ኃይል በሙሉ ከነ ሙሉ ትጥቁ እየወጣ ከጠላት ወገንን እየተቀላቀለ በሰላማዊ ኑሮውን እየኖረ ያለ መሆኑን በተጨባጭ በማስረጃ ጭምር በየቀኑ በፎቶ በቪዲዮ የምንለቃቸው ማስረጃዎች ናቸው። ለአብነት እንኳን በዛሬው ዕለት ሀያ የሚደርሱ የሚኒሻ አባላት አንድ አባላት ከዱር ቤት የከተማ ወጥተው አቤ ጉበኛ ብርጌድን ተቀላቅለዋል። የሰጡት ምስክርነት ምንድን ነው? አንድም የሚኒሻና የአድማ ብተና አባል እዚያ ከተማ ውስጥ መቆየት እንደማይፈልግና ሁኔታውን ባገኘ ቁጥር ድል በተመቻችለ ለቁጥር ወጥቶ ወገንን መቀላቀል እንደሚፈልግ ነው ምስክርነት የሰጡት። ለአብነት ከሁለት ሳምንት በፊት ደብረ ወርቅ ላይ ምስራቅ ጎጃም አርባ አምስት ያህል የሚኒሻ አባል ብቻ መደም መደምሰሩን ተከትሎ ከዚያ ወዲህ ብቻ አንድ መቶ ሀያ አምስት የሚደርስ ሚኒሻ አባል ከነ ሙሉ ትጥቁ ከደብረ ወርቅ ከተማ ወጥቶ የአማራ ፋኖ በጎጃም ዘጠነኛ ሳሙላ ወቀፍ ክፍለ ጦር የሶማ ብርጌድን ተቀላቅሏል። እና ሁለት ነገር ነው ጋር በመሳይ እንግዲህ አንድ ሰራዊቱ እየፈረሰ ስነልቦ ነው የተጎዳ የመዋጋት ፍላጎት አቅም የሌለው ስልት የሌለው ሆኑ ማሳ እየከዳ ወገ ለመከላከል ማንኛውን እየተጠቀመ ያለ ሰራዊት መሆኑን የሚያሳይ ነው እና በአጠቃላይ ተቋሙ ሚኒትራና ሪማርተና የሚባለው ድሮም እንደምንለው እውነታውም እንደሚያስረዳን ጊዜና ቦታ አመች ሁኔታ አቶ እንጂ ዞሮ ዞሮ ኮዙም ያማራ ነው። እሱም አማራ ስለሆነ የትም የሚደርስ አይደለም በጠላትነትም አምረን የምንፈርጀው ሀይል አይደለም። ሁኔታዎች ስናመቻችለት ተገልብጦ ጠላትን ይወጋል ብለን ነው የምናምነው። ሌላው ግን የመከላከያ የሚባለው ሀይል ግን ታፍሶ የገባ ፍላጎት፣ አላማ የሌለው ከህሎና ታጋዩ ጋር በፍጹም የማይነጻጸር የደሞዝ ታጋይ፣ የግዴታ ታጋይ በመሆኑ ስነልቦ ነው ተጎድቶ ለአሽቆ የመዋጋት ፍላጎቱ ጠፍቶበት እየከዳ እየመጣ ነው የሚገኘውና አውደ ውጊያም ሲጀመር ገና ለገና ሰላሳ ደቂቃ ሳይታኮስ ነው እጅ የሚሰጠው ወይም ሩጦ ነፍሱን ለማዳን ጥጥረት የሚያደርገው መሳይ በአጠቃላይ ያለበት ቁመና ይህን ይመስላል። እንግዲህ አርበኛ ማርሸት፣ ሰሞኑን የአማራ ክልል በተለይ ሰሜን ሸዋ አካባቢ ሁለት ባለስልጣናት ሁለት የተለያዩ ቁጥሮችን የተናገሩበት ተናበው እንደማይሰሩ ከዚህ ከ እየከዱ መንግስትን የሰላም ጥሪ ተቀብለው እየገቡ ነው በሚል የሚቀርቡት ዜናዎች ራሱ የመንግስትን የፕሮፓጋንዳ አካሄድ ጥያቄ ምልክት ውስጥ የከተቱና ያጋለጡ መሆናቸው ነው የተረጋገጠው። ከሶስት ሺህ በላይ እጅ ሰጡ ብሎ አስተዳዳሪው ይናገራል። የብልጽግና ጽህፈት ቤት ደግሞ የሰጡት 1300 ናቸው የሚል ነው። የቁጥር ተናቦ አለመስጠት ብቻ ሳይሆን በርካታ የመረጃ መጣረስ ያለበት ነው። ይህ በመላው የአማራ ቀጠና የሚታይ ነገር ነው። እንደው እዚህ ከእጅ መስጠት ጋር በተያዘ በስፋት እየተከናወነ እንዳለ ነው የሚገልጹት። ምዕራብ ጎጃም አካባቢ እንደዚሁ የምዕራብ ጎጃም የኮሚኒኬሽን ዌብሳይት ላይ ወይም ደግሞ የፌስቡክ ገጽ ላይ እንደዚሁ በርካታ የፋኖ ኃይሎች እጅ ሰጡ የሚል መረጃ እየወጣ ይገኛል። እስቲ በዚህ ዙሪያ ምንድን ያለው በዚህ ለመውጣት ላይ እጅ የሚሰጥ ፋኖ አለ ወይ? በፍጹም መሳይ፣ በፍጹም የለም። የካድሬዎች የሩቅ ዘመድ የሆኑ ሰዎችን በገንዘብ በማማለል በማታለል አንዳንድ ልጆችን አልፎ አልፎ ወደ እነሱ የማስጠጋት ሂደት አለ። ይሄ ደግሞ መጀመሪያም ልባቸው ሸፍቶ ከፋኖነት ባህሪ ከፋኖነት ተርታ የማይመደቡ ግለሰቦች ናቸው። የዋዠቅ አቋማቸውን ይዘው ከርመው አሁን እድሉ ሲያገኙ ወደዚያ ካምፕ የሚገቡት እንጂ እነዚህ ፋኖዎች አይደሉም። በመሰረቱ ፋኖነት በዚህም አይለካም። እነዚህም ፋኖ ናቸው ብለንም አንወስድም። አደረጃጀት ውስጥ ግን ሰርገው ገብተው ሲያደናግሩ የነበሩ ወይም እውነተኛውን የትግል መስመር ለማጨናገፍ ሙከራ ሲያደርጉ የነበሩ ግለሰቦች ዛሬ ሲነቃባቸው በራሳቸው መንገድም ጥሪ ሲደረግላቸው ካለቆቻቸው ወደ ካምፕ የገቡ አሉ። በዚህ ቋንቋ ነው የሚገለጸው እንጂ በዚህ ሰዓት አብዛኛው የጠላት አከርካሪ ተመትቶ የጠላት ኃይል በቃ አንድ ብሩ ቅልጥሙ ተሰብሮ እያነከሰ ባለበት ሰዓት፣ ለመፍረስ አንዳች ቀጭን ሁኔታ ቀጭን ጊዜ እድ ላቶ እየተጠባበቀ ባለበት ሰዓት እንዲያውም አመራሮች፣ ኮሎኔሎች፣ ብርጋዴሮች ሳይቀር ለመውጣት ወይም የእኛን አደረጃጀት ለመቀላቀል ወይም አዙረው ስርዓቱን ወቅተው ለመጣል ከፍተኛ የውስጥ ዝግጅት እያደረጉ ባሉበት በዚህ ሰዓት የትኛውን ማደረጃ ውስጥ ያለ አባልና አመራር ወደ ስርዓቱ የሚቀላቀልበት ምንም አይነት ምክንያት የለም። ስነ ልቦነውን በዚያ ልክ የተቀረጸ አረግ የኛ ኃይል። ስለዚህ ስርአቱ እየፈረሰ በመሆኑ የሚሰጠው ፕሮፖጋንዳ የሚያሳይ ምንድን ነው ያልተናበበ መሆኑ የቁጥር የሁኔታ የአዘጋገብ ስህተት የሚያሳይህ ስርአቱ የማይደማመጥ መሆኑን ነ በፌዴራሉና በክልሉ የአገዛዙ አወቃቀር መካከል በመተከላከያ ኮማንዱና በጊዜያ አስተዳደር ኮማንዱ መካከል ያለው የአወቃቀር የአጠቃላይ ያስተላለፍ ልዩነት ግልጽነት እየታየ የመጣበት፣ እርስ በርስ የማይደማመጥ፣ እርስ በርስ የማይተማመን አመራር አባል ያለበት መሆኑን በግልጽ ማሳያ ነው። መሳይ እንደ በመጨረሻ አርበኛ ማርሸት ግዲህ የሰሞኑ ተከታታይ ድሎች አሉ። ሰሞኑንም በባህር ዳር የአንቶኖቭ ላይ የሞርታር ጥቃት የተፈጸመበትንም እንደዚሁ በዘገባችን አካትን አቅርበናል። በተለያዩ የጎጃም ቀጠናዎች የሚካሄዱት እንቅስቃሴዎች ምናልባትም በአገዛዙ በኩል ከዚህ በኋላ በወታደራዊ አማራጭ እገፋበታለሁ እቀጥላለሁ የሚለውን ያሰበበት እንዳለ በቢሾፍቱ ደብረ ዘይት በአዲስ አበባም እንደዚሁ ጄኔራሎቹ ቁጭ ብለው እየመከሩ ነው። ምክንያቱም ወደፊት ለመሄድ የ የሚቻልበት ምንም እድል የለም። በወታደራዊ አሸናፊነት እቆጣጠራለሁ የሚለው የአብይ አህመድ ተስፋ ቀስ በቀስ እየከሰመ እንደመጣም ብዙ ምልክቶች እየታዩ ነው። እንደው ምን ማለት ይቻላል? በመጨረሻ መጀመሪያ ስሪቱም ተፈጥሯዊ ስሪቱ የስርዓቱ የመሪዎችም ተፈጥሯዊ ስሪታቸው ከዚህ ከወራሪነት ከገዳይ ከጨፍጫፊነት የተላቀቀ ባለመሆኑ ያለምንም ስሌት በእብሪት ነው ወደኛ ጦርነት ያወጁት። የሀገሪቱን ብሔራዊ ጦር ከነመካናጆ ከናየር ኃይሉ ሙሉ በሙሉ ወደ የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ወደ አንድነት ለመምጣት የጀመሩት ንግግርም ውጤታማ እንደሆነ እየተነገረ ነው። ምናልባትም በቅርቡ ሁለቱ የአማራ ፋኖ አደረጃጀቶች አንድነታቸውን በማረጋገጥ በአንድ ውህድ የፋኖ ፖለቲካዊና ወታደራዊ መዋቅር ስር ሊሆኑ እንደሚችሉ ነው አንከር ሚዲያ ያገኘው መረጃ የሚያመላክተው። ሰሞኑን የአማራ ፋኖ ብሔራዊ ኃይል የቋራውን ቃል ኪዳን በማደስ ዳግም መዋቅር ትግሉን ወደ ሙሉ የትግል እንቅስቃሴ ለማስገባት ከስምምነት ላይ መድረሱን ተከትሎ አስቀድሞ የተጀመረው የአፋባህና የአፋድ ንግግር ከተጠበቀው በላይ በፍጥነት ወደ ውጤት እየመጣ እንዳለ ተመልክቷል። በከፍተኛ ምስጢር ሂደቱ ተይዞ የቀጠለው የሁለቱ የፋኖ አደረጃጀቶች ንግግር እንዳጀማመሩ ፍጻሜው የተሳካ የሚሆን ከሆነ የአማራ ሕዝብ ትግል በአንድ ወጥ ድርጅት ውስጥ ሆኖ የተጀመረውን የህልውና ትግል በአጭር ጊዜ ለማጠናቀቅ የሚያስችል እንደሚሆን ተስፋ ተደርጎበታል። አንከር ሚዲያ ለማረጋገጥ እንደቻለው በሁለቱ ወገኖች በኩል ቁጭትና ጸጸት ወደ አንድነቱ እንዲመጡ እንዳደረጋቸው በልዩነታቸው ምክንያት የተፈጠረው አደጋ ከስምምነት ውጪ ምንም ምርጫ እንዳይኖራቸውም በማድረጉ በመተማመን ንግግሩን በፍጹም ጓዳዊ ስሜት መጀመሩ ተመልክቷል። የሁለቱ ፋኖ አደረጃጀቶች ወደ አንድነት መምጣት የልዩነቱን ምዕራፍ ለአንዴና ለመጨረሻ ጊዜ የሚዘጋ ይሆናል ያሉት አንድ የፋኖ ከፍተኛ አመራር ወደ ኋላ የማይመለስ ሂደት የተጀመረ በመሆኑ የአማራ ሕዝብም ሆነ መላው ኢትዮጵያዊ ከሚመጣው አንድ የፋኖ መዋቅር ጎን በመሰለፍ ሀገር እያፈረሰ ያለውን የአብይ አህመድን አገዛዝ ማስወገድ መቻል ይገባዋል ሲሉ ገልጸዋል። የፋኖ አንድነት የተረጋገጠ ጊዜም የአብይ አህመድ አገዛዝ የሚወገድ ለመሆኑ ጥርጣሬ አያስፈልገውም። ከሚሳኤልና ድሮን በላይ ስርዓቱን የሚያፈርሰው የፋኖች አንድ አንድነት ነው ያሉት እኚሁ የፋኖ ከፍተኛ አመራር አባል ይህ ጊዜም በቅርቡ እውን እንደሚሆን አልጠራጠርም ሲሉ በተለይ ለአንከር ሚዲያ ተናግረዋል። የፋኖ አንድነት የአብይ አህመድን አገዛዝ በፍጥነት እንዲወገድ ያደርገዋል የሚለው የብዙዎች እምነትና ተስፋ ሲሆን ይህ እንዲረጋገጥ ወደ አንድነት እንዲመጡ ከፍተኛም ጫናም ከየአቅጣጫው ሲፈጠር እንደቆየም የሚታወቅ ነው። የአብይ አህመድ አገዛዝ ከፍተኛ ገንዘብ በመመደብና የስለላ መዋቅሩን በመዘርጋት የፋኖች አንድነት እንዳይመጣም ርብርብ ሲያደርግ የነበረው የውድቀቱ ምክንያት እንደሆነ ስለተረዳው ነው የሚለው አስተያየት ከብልጽግና የፖለቲካና ወታደራዊ አመራሮች ሳይቀር ሲሰማ የቆየ ጉዳይ ነው። የአማራ ፋኖ ብሔራዊ ኃይል አፋባ እና የአማራ ፋኖ ህዝባዊ ድርጅት አፋሃድ የጀመሩትን የአንድነት ንግግር አሳክተው በውጤት ከጨረሱ ለአብይ አህመድ አገዛዝ ትልቅ የህልውና ስጋት እንደሚሆንበትም ይጠበቃል። ይህ በእንዲህ እንዳለም በተለያዩ የአማራ ቀጠናዎች የሚደረገው የህልውና ተጋድሎ በዚህ ሳምንትም ተጠናክሮ ቀጥሏል። ዘመቻ ሰማዕታት በጎጃም በርካታ ድሎችን እየተ ቀዳጀ መቀጠሉን የሚያሳይ መረጃ ከቀጠናው የፋኖ መዋቅር ለአንከር ሚዲያ ደርሶታል። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ በአራት አካባቢዎች ያገዛዙ ሰራዊት ላይ ጠንካራ ምት በማሳረፍ ድል መቀዳጀቱንም ገልጿል። አለም በር ወረታ አካባቢዎች ያገዛዙ ሰራዊት ምሽጎች ድረስ በመዝለቅ በጨበጣ ውጊያ ጭምር ከአብይ አምድ ሰራዊት ጋር ፍልሚያ መደረጉን የገለጸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘ ለቀ ዕዝ በርካታ ሰብአዊና ቁሳዊ ኪሳራዎችን ማድረሱን ገልጿል። የአማራ ፋኖ ሕዝባዊ ድርጅትም በሸዋና በጎንደር በበርካታ ወደ ውጊያዎች ከአገዛዙ ሠራዊት ጋር መጋጠሙን ገልጿል። በጎንደር ጉናም ቤጌ ምድር ወረዳ ክምር ድንጋይ ከተማ በመሸገው የአገዛዙ ጦር ላይ በተፈጸመም ድንገተኛ ጥቃት ከፍተኛ ኪሳራ ማድረሱን አፋድ አስታውቋል። የአፋድ ሸዋ ጠቅላይ ግዛት እዝም በዛሬው ዕለት በደብረ ብርሃንና ሸዋሮቢት መሃል እንቅስቃሴ እያደረገ በነበረው የአገዛዙ ጥምር ሠራዊት ላይ የደፈጣ ጥቃት በመፈጸም በርካታ ኃይሉን ከጥቅም ውጪ ማድረጉን ነው በደረሰን መረጃ ላይ የተመለክተው የሀገራዊ የምክክር ኮሚሽኑ ዋና ኮሚሽነር የፕሮፌሰር መስፍን አራያ ወንድ ልጅ በካናዳ የፖለቲካ ጥገኝነት መጠየቁ ተገለጸ። በአሁኑ ሰዓት ጉዳዩ በጠበቃ ተይዞ የጥገኝነት ሂደቱ መጀመሩን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በቶሮንቶ ካናዳ የሚገኘው የፕሮፌሰር መስፍን አራያ ልጅን በተመለከተ ዝርዝር መረጃ ባይገኝም በሀገር ቤት መኖር የማያስችል ነገሮች መፈጠራቸውን በሚያሳይ ሁኔታ የጥገኝነት ጥያቄው ተዘጋጅቶ ለሚመለከተው የስደተኛ ጉዳይ መስሪያ ቤት መቅረቡን ነው በደረሰን መረጃ ላይ ተመለከተው። ጉዳዩ በከፍተኛ ምስጢር እንዲያዝና በካናዳ ቶሮንቶ አካባቢ መረጃው እንዳይሾልክ ጥንቃቄ መደረጉን የሚገልጹት የአንከር ሚዲያ ምንጮች የጥገኝነት ጥያቄው ጉዳይ የፕሮፌሰር መስፍንን ደህንነት በተመለከተ ጥርጣሬዎች እንዲነሱ ማድረጉ የማይቀር ነው ብለዋል። መረጃውን ያቀበሉን አንድ የቤተሰብ የቅርብ ወዳጅ ፕሮፌሰር መስፍን አራያም ተደጋጋሚ ከብልጽግና ባለስልጣናት ጋር በኮሚሽኑ ጉዳይ ላይ እንደሚጋጩ የሚገልጹት የቤተሰብ ወዳጅ ከኃላፊነታቸው በገዛ ፈቃዳቸው ለመልቀቅ ውሳኔ ላይ የደረሱበት አጋጣሚም በርካታ እንደነበርም አመልክተዋል። ሀገር በምክክር ትዳን፣ ችግራችሁን በኮሚሽኑ መድረክ አማካኝነት እንዲፈታ አድርጉ፣ ትጥቃችሁን ፈታችሁ አጀንዳችሁን አቅርቡ በሚለው ተደጋጋሚ ጥሪያቸው የሚታወቁትና በኮሚሽኑ ተስፋ እንዲደረግ ላለፉት ሦስት ዓመታት ከፍተኛ ቅስቀሳ ሲያደርጉ የሰነበቱት ፕሮፌሰር መስፍን አራያ ቤተሰባቸው በአገር ቤት መኖር ሳይችል ሀገር ጥሮ በመውጣት ጥገኝነት እስከ መጠየቅ መድረሱ ዋና ኮሚሽነሩ ለራሳቸው ደህንነት ስጋት በሆነች ሀገር ሌላውን ዜጋ ለማሳመን በዚህን ያለ ርቀት መሄዳቸው ለሰሚው ግራ የሚያጋባ ሆኗል። የአንከር ሚዲያ ምንጮች እንደሚገልጹት ሁሉም ኮሚሽነሮች በኮሚሽኑ ተልዕኮ እምነት የላቸውም። በብልጽግና ገዢ ፓርቲም ጫናና ማስፈራሪያ ለደህንነታቸው በመስጋት በኮሚሽኑ ውስጥ በኃላፊነት ለመቆየት መወሰናቸውን የሚገልጹት ምንጮች ሀገሪቱ ላይ የሚታየው ዘርፈ ብዙ ቀውስ በኮሚሽኑ ተልእኮ ይቃለላል የሚል ተስፋ እንደሌላቸው ገልጸዋል። በዚህም የተነሳም ከፍተኛ ጭንቀት ውስጥ የገቡና ጤናቸው የታወከባቸው ሁለት ኮሚሽነሮች በራሳቸው ፈቃድ ስራቸውን ማቆማቸውም ተመልክቷል። ለብልጽግናው አገዛዝ ታማኝ ከሆኑ አንድና ሁለት ኮሚሽነሮች በቀር አብዛኞቹ በኮሚሽኑ አካሄድም ሆነ ተልኮ ደስተኞች አለመሆናቸውን የሚገልጹት የአንከር ሚዲያ ምንጮች ከህዝብ የሚገ ጥማቸው ተቃውሞና መገለል ከፍተኛ የስነ ልቦና ጉዳት እንዳመጣባቸውም በተላከልን መረጃ ላይ ተመልክቷል። ይህ እንዲህ እንዳለ የብልጽግና ባለስልጣናት የስነ ልቦና ጉዳት እንዳመጣባቸውም በላኩልን መረጃ ላይ ጠቅሰዋል።